በአዲስ ዘመን አዲስ የምስራች ከቴምር ሪል ስቴት የቴዮ ሪል ስቴት አዋርድ አሸናፊ የሆነው ቴምር ሪል ስቴት ከ20 እስከ 35% በሚደርስ እውነተኛ ቅናሽ ባለሁለት መኝታ አፓርትመንት ቤቶችን ከ5.3 ሚሊዮን ብር ጀምሮ ባለሶስት መኝታ አፓርትመንት ቤቶችን ከ6.6 ሚሊዮን ብር ጀምሮ በመሸጥ ላይ እንገኛለን። ለኑሮ እጅግ ተመራጭ በሆኑት ሳይቶቻችን ላይ ማለትም በፒያሳ በአሊያንስ በጋርመንት እና በአያት በመሰረት ስራ ላይ ካሉት ወይም ግንባታቸው ሊጠናቀቅ ከደረሱት ሳይቶቻችን ሲገዙ እስከ 4.3 ሚሊዮን የሚደርስ ቅናሽ ያገኛሉ። በተጨማሪም ፒያሳ ጊዮርጊስ አደባባይ አጠገብ በ3.2 ሚሊዮን ብር ሙሉ ክፍያ፣ በ900 ብር ቅድመ ክፍያ ሱቆችን እየሸጥን እንገኛለን። ይፍጠኑ። ይህ ዕድል እንዳያመልጥዎት። ለበለጠ መረጃና ለሳይት ጉብኝት ከታች በሚቀመጠው ስልክ ይደውሉ። ቴምር ሪል ስቴት የጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም እኳንንት ነኝ። ሐማስ በራፋ የእስራኤል ሁለት ወታደሮችን መግደሉን ተከትሎ እስራኤል በወሰደችው የአጽፋ ጥቃት በርካታ ፍልስጤማውያን ተገድለዋል። ሁለቱም ኃይሎች ጥቃት በተናጠል ካደረሱ በኋላም ወደ ስምምነቱ መመለሳቸውም ሰምቷል። በሌላ በኩል በእስራኤል የሚገኙት የአሜሪካው ምክትል ፕሬዚዳንት ጄዲቫንስ ሐማስ ትጥቁን ለመፍታት የማይስማማ ከሆነ ያልቅለታል ብለዋል። የሰላም ስምምነት እቅዱ በተስፋና ስጋት መሃል ነው እየተባለ ባለበት በዚህ ሰዓት የተባበሩት አረብ ኤምሬት ወደ ጋዛ ወታደሮቿን ለማሰማራት በዝግጅት ላይ መሆኗ ታውቋል። ሰሜን ኮሪያ የዓለም መሪዎች በደቡብ ኮሪያ ሊገናኙ ሳምንት ቀርቷቸዋል በሚባልበት ሰዓት በርካታ የባላስቲክ ሚሳኤሎችን በመተኮስ ሙከራ ማድረጓት ሰምቷል። ትራምፕ እንደሚገኙበት በሚታመነው ጉባኤ ዋዜማ ላይ ነው። ሀገሪቱ ይህንን ያደረገችው ተብሏል። ኢራን ዳግም ጥቃት በእርሷ ላይ የሚከፈትባት ከሆነ መካከለኛው ምስራቅን ወደ ሲኦልነት እንደምትለውጠው አስጠንቅቃለች። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን አብራችሁን ቆዩም። የተባበሩት አረብ ኤሚሬት ወደ ጋዛ ወታደሮቿን ለማሰማራት በዝግጅት ላይ መሆኗን አስታውቃለች። የተባበሩት አረብ ኤሚሬት ወደ ጋዛ ወታደራዊ ኃይል ለማሰማራት ንግግር መጀምሯን ይፋ አድርጋለች። በቅርቡ በአቡዳቢ በሚደረገው የባህረ ሰላጤው ሀገራት ስብሰባ ላይ የጋዛ ቀጣይ ጣፈንታን በሚመለከት እንዲሁም ወታደሮችን ለመላክ ውይይት እንደሚደረግ ሀገሪቱ መግለጿን ሮይተርስ ዘግቧል። ወደ ሌላኛው መረጃችን ስናልፍ የጋዛ አሸማጋዮች አሜሪካ፣ ግብፅና ኳታር በእስራኤልና በሐማስ መካከል የተደረሰውን የተኩስ አቁም ስምምነት ለማጠናከርና ባለ 20 ነጥቡ የትራምፕ የሰላም እቅድ ተግባራዊ እንዲሆን ጥረት እያደረጉ ነው ተብሏል። ከኳታሩ የእስራኤል ጥቃት በተረፈው ካህሊል አልኻያ የሚመራው የሐማስ ልዑክ ከቅዳሜ አንስቶ በካይሮ ከግብፅ ጋር እየመከረ እንደሚገኝም መረጃዎች ወጥቷል። የዩናይትድ ስቴትስ ምክትል ፕሬዝዳንቱ ጄዲ ቫንስ ትላንት እስራኤል ገብተዋል። ምክትል ፕሬዝዳንቱ እስራኤል የገቡት ልዩ መልክተኛው ስቲቭ ዊትኮቭና ኩሽነር ከጠቅላይ ሚኒስትር ኔትንያሁ ጋር ሰኞ ዕለት ተገናኝተው ከተነጋገሩ በኋላ ነው። ምክትል ፕሬዚዳንቱ ሐማስ ትጥቅ ለመፍታት የማይፈቅድ ከሆነም ድምጥማጡ እንደሚጠፋም ተናግረዋል። ፕሬዚዳንት ትራምፕም ሐማስ ትክክል የሆነውን የማያደርግ ከሆነም መጨረሻው መጥፋት እንደሆነ ከዚህ ቀደም ደጋግመው ተናግረዋል። ፕሬዚዳንት ትራምፕ ምክትላቸውንና ልዩ መልክተኛቸውን ወደ እስራኤል የላኩት የተኩስ አቁም ስምምነቱ ባለበት እንዲቀጥል ግፊት ለማድረግ ነው ተብሏል። ከዚህ ባለፈ የሰላም እቅዱ ወሳኝ ምዕራፍ ነው የተባለው ሁለተኛው ምዕራፍ እንዲጀመር ለማድረግ እንደሆነም ተመላክቷል። የተኩስ አቁሙ የመጀመሪያው ዙር ሂደት ጦርነቱ እንዲቆም ታጋቾች እንዲመለሱ ወደ ጋዛ የሚደርሰው የሰብአዊ ድጋፍ እንዲጨምርና የእስራኤል ጦር ከተወሰኑ ቦታዎች አፈግፍጎ ቢጫ መስመር ተብሎ ወደ ተለየው ስፍራ እንዲመለስ የሚያደርግ ነው። በዚህ መሰረት የእስራኤል ጦር ከተወሰኑ የጋዛ አካባቢዎች ለቆ የወጣ ቢሆንም ግማሽ የሚሆነው የሰርጡ ክፍል አሁንም በእስራኤል ቁጥጥር ስር ይገኛል። ሰኞ ዕለትም የእስራኤል ጦር በጋዛ ሐማስም የሚሆን ነዋሪዎች አልፈው መምጣት የለባቸውም ያለውን መስመር ገልጿል። እስካሁን ሐማስ ሁሉንም በሕይወት ያሉ እስራኤላውያን ታጋቾችን በሙሉ የለቀቀ ቢሆንም የሟች አስክሬኖችን ግን በሙሉ ለእስራኤል አላስረከብም። ከ28ቱ የሟች አስክሬን ውስጥም ለእስራኤል መመለስ የቻለው የ13ቱን ሲሆን ገና 15 አስክሬን ማስረከብም ይኖርበታል። ሐማስ መዘግየቱ የተፈጠረው የአስክሬን ፍለጋውና ልየታው በጣም አድካሚ ከመሆኑ የተነሳ እንደሆነም በመናገር ላይ ይገኛል። እስራኤል በገባቸው ስምምነት መሰረት ሁለት ሺህ ፍልስጤማውያን እስረኞችን ለቃለች። ከዚህ በተጨማሪ እስራኤል በበቂ ሁኔታ የሰብአዊ ድጋፍ ወደ ጋዛ እንዲገባ እያደረገች መሆኑን ገልጻለች። ነገር ግን የመንግስታቱ ድርጅትና የፍልስጤም ባለስልጣናት አሁንም ወደ ጋዛ የሚገባው ድጋፍ በቂ እንዳልሆነ በመግለጽ ላይ ናቸው። እሁድ ዕለት የፍልስጤም ታጣቂዎች በራፋ ሁለት የእስራኤል ወታደሮችን መግደላቸውን እስራኤል በወሰደችው የአጸፋ የአየር ጥቃት 28 የሚደርሱ ፍልስጤማውያን መገደላቸው ተዘግቧል ከዚህ የሁለቱ ጥቃት በኋላ ሐማስም ሆነ እስራኤል የተኩስ አቁሙን ስምምነት እንደገና ለማክበር ወስኗልም ተብሏል አሁን በጋዛ ውስጥ ሐማስ ዳግም ለማስተዳደር ሙከራ እያደረገ እንደሆነ እየተገለጸ ሲሆን ከእስራኤል ጋር ግንኙነት አላቸው ብሎ የጠረጠራቸውን ሰዎችም በጋዛ እየገደለ እንደሆነም የሚያስረዱ መረጃዎችም በመውጣት ላይ ናቸው አሜሪካ ሐማስ ይህን ። በፍጥነት እንዲያቆመው ጠይቃለች። አሜሪካ በጋዛ ያለውን ሰላም የሚቆጣጠር ኃይል ለማዋቀር በተወሰነው መሰረት ሁለት መቶ ወታደሮችን እንደምታዋጣ የገለጸች ሲሆን ግብፅ፣ ቱርክ፣ ኳታርና የተባበሩት አረብ ኤምሬትስም ኃይላቸውን እንደሚያዋጡ ከዚህ ቀደም መገለጹ ይታወሳል። እስካሁን ግን በጋዛ ሐማስ ጭንብል የለበሱ ታጣቂዎችን አሰማርተው እንደሚገኝ መገናኛ ብዙሃን ዘግቧል። ፕሬዚዳንት ትራምፕ ሐማስ ትጥቁን እንዲፈታ እንዲሁም ጋዛም ከታጣቂዎች የጸዳችን እንድትሆን ይፈልጋሉ። ቡድኑ ግን እስካሁን ይህንን አልተቀበለም። አሸማጋዮቹም ቢሆን ትጥቅ መፍታትን በሚመለከት ንግግር አለመደረጉን ነው እየገለጹ የሚገኙት በቀጣይ ጋዛን በሚያስተዳድረው አካል ውስጥ ሐማስ ሚና እንዲኖረው የሚፈልግ ቢሆንም እስራኤል ግን ይህንን በፍጹም እንደማትቀበለው ደጋግማ ገልጻለች። ሐማስ ጦርነቱ ሊጠናቀቅ የሚችለው የእስራኤል ጦር ሙሉ በሙሉ ለቆ ሲወጣ እንደሆነም በመግለጽ ላይ ይገኛል። ጠቅላይ ሚኒስትር ቤንያሚን ኔተንያሁ አንደኛው እጃችን የጦር መሳሪያ ይዛል፣ ሌላኛው ደግሞ ለሰላም ይዘረጋል ማለታቸው ተሰምቷል። የዘጠና ሁለት ዓመቱ ፖል ቢያ የካሜሩንን ምርጫ ለስምንተኛ ጊዜ አሸንፏል ተባለም። ፕሬዚዳንት ፖል ቢያ ምርጫውን 53.66 ድምጽ በማግኘት እንዳሸነፉ ለሕገ መንግስት ጉዳዮች ምክር ቤት የቀረበው ይፋዊ ውጤት እንዳሳየ ስፑትኒክ ኢትዮጵያ ዘግቧል። የቅርብ ተቀናቃኛቸው ኢሳ ቺሮማ ባካሪ በ18 በመቶ ንጥብ ርቀው 35 በመቶ ድምፅ አግኝቷል ተብሏል። ስምንተኛ የስልጣን ዘመናቸው የ43 ዓመት ዝዳንትነታቸውን ያራዘመው ሆኗል። ህገ መንግስታዊ ምክር ቤቱ በመጪዎቹ ቀናት የመጨረሻውን ውጤት በይፋ እንደሚያረጋግጥም ይጠበቃል። ሰሜን ኮሪያ በርካታ የባላስቲክ ሚሳኤሎችን በመተኮስ ሙከራ ማድረጓ አትነገርም። ሰሜን ኮሪያ በርካታ የአጭር ርቀት ሚሳኤሎችን በሙከራ መልክ የተኮሰችው በባላንጧ ደቡብ ኮሪያ ከሚደረገው የኤዥያ ፓሲፊክ የኢኮኖሚክ ኮርፖሬሽን ጉባኤ ሊደረግ በተቃረበበት ወቅት መሆኑን የደቡብ ኮሪያ ጦር አስታውቋል። ይህ የአገሪቱ የሚሳኤል የሙከራ ከአምስት ወራት በኋላ የተደረገ እንደሆነም ተመላክቷል። ይህ ዛሬ ጠዋት ከሰሜን ኮሪያ የተተኮሱት ሚሳኤሎች የዓለም መሪዎች ለጉባኤው በደቡብ ኮሪያ ከመሰብሰባቸው አንድ ሳምንት ቀደም ብሎ የተደረገ ድርጊት መሆኑን ደቡብ ኮሪያ ገልጻለች። በዚህ ጉባኤ ላይ ፕሬዝዳንት ትራምፕ እንዲሁም የቻይናው ሺን ጨምሮ ሌሎች የሀገራት መሪዎች ይገኛሉ ተብሎ እንደሚጠበቅ አልጀዚራ ዘግቧል። ሰሜን ኮሪያ የአጭር ርቀት ባላስቲክ ሚሳኤሎችን ወደ ምስራቅ ባህር ያስወነጨፈችው ከአምስት ወራት በኋላ ነው። የሰሜን ኮሪያው ፕሬዚዳንት ኪም ጆንግ ኡን በዚህ ወር መጀመሪያ ላይ አዲስ የህዋ ሰውንግ ሀያ የተሰኘ የአህጉር አቋራጭ ባላስቲክ ሚሳኤል ሀገራቸው መታጠቋን ገልጸው ነበር። ፕሬዚዳንት ትራምፕ በመጀመሪያው የስልጣን ዘመናቸው ከኪም ጋር መገናኘታቸው ይታወሳል። ትራምፕ ምናልባትም በዚህ ዓመት ዳግም ለመገናኘት እቅድ እንዳላቸው መግለጻቸው በዘገባው ላይ ተካቷል። ፒዮንግያንግ ከፕሬዝዳንት ትራምፕ ጋር ለሚደረግ ንግግር ክፍት መሆኑ እየተነገረ ቢሆንም የኒውክሌር የጦር መሳሪያን ጉዳይ ግን ለድርድር እንደማታቅርበው ይታመናል። ኢራን ዳግም ጥቃት በእርሷ ላይ የሚከፈትባት ከሆነ መካከለኛው ምስራቅን ወደ ሲኦልነት እንደምትለውጠው አስጠነቀቀች። ኢራን በሉዓላዊ ግዛቷ ላይ ለሚቃጣ ማናቸውም አይነት ጥቃት ምህረት የለሽ ምላሽ እንደምትሰጥ የኢራን አብዮታዊ ዘብ ይፋ አድርጓል። አብዮታዊ ዘቡ አሁን ዳግም ወረራ በእኛ ላይ የሚፈጸም ከሆነም ምላሻችን በሰኔው ጦርነት ከመለስ ነው የከፋ ነው የሚሆነው ሲል ለእስራኤልና ለአሜሪካ ማስጠንቀቂያ የሰጠ ሲሆን ቀጠናውን ለጠላቶቻችን ግን ገሃነም እናደርገዋለን በማለትም ዝቷል። ቴራን ጦርነት ምርጫ አይደለም ያለው ዘቡ ነገር ግን ጥቃት ከተሰነዘረ ግን አሁን ምላሻችን ከከዚህ ቀደሙ በፍጹም የሚለይ ነው ማለቱን ኢራን ኢንተርናሽናል አስነብቧል። ከዚህ በተጨማሪ የኢራን ሕግ አውጪዎችም ማስጠንቀቂያ ሰጥቷል። ኢራን ከተነካች መሰረታቸውን በቀጠናው ያደረጉ ጠላቶቿን ለማጥፋት ትገደዳለች በማለት ተናግሯል። ጠላቶቻችን አሁን ካላጠቁን አሁን ያን ማድረግ ስለማይችሉ ብቻ ነው የሚሆነውም፣ ብለዋል። በአዲስ ዘመን አዲስ የምስራች ከቴምር ሪልስቴት የቴዮ ሪልስቴት አዋርድ አሸናፊ የሆነው ቴምር ሪልስቴት ከ20 እስከ 35 በሚደርስ እውነተኛ ቅናሽ ባለሁለት መኝታ አፓርትመንት ቤቶችን ከ53 ሚሊዮን ብር ጀምሮ፣ ባለ ሶስት መኝታ አፓርትመንት ቤቶችን ከ66 ሚሊዮን ብር ጀምሮ በመሸጥ ላይ እንገኛለን ለኑሮ እጅግ ተመራጭ በሆኑት ሳይቶቻችን ላይ ማለትም በፒያሳ በአሊያንስ በጋርመንት እና በአያት በመሰረት ስራ ላይ ካሉት ወይንም ግንባታቸው ሊጠናቀቅ ከደረሱት ሳይቶቻችን ሲገዙ እስከ 4.3 ሚሊዮን የሚደርስ ቅናሽ ያገኛሉ በተጨማሪም ፒያሳ ጊዮርጊስ አደባባይ አጠገብ በ3.2 ሚሊዮን ብር ሙሉ ክፍያ በ900,000 ብር ቅድመ ክፍያ ሱቆችን እየሸጥን እንገኛለን ይፍጠኑ የድል እንዳያመልጦት ለበለጠ መረጃና ለሳይት ጉብኝት ከታች በሚቀመጠው ስልክ ይደውሉ። ቴምር ሪል ስቴት። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።